የመሪው ኢትዮጵያ መድንና ድሬዳዋ ከተማ ፍልሚያ ለሶስተኛ ጊዜ ዛሬ ይደረጋል። ዘገባው የመልአክ ወልድ ሰንበት ነው። የ19ኛው ሳምንት የመጨረሻ ቀን የኢትዮጵያ ፕሪምየር ሊግ ሁለት ጨዋታዎች ዛሬ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ሜዳ ሲደረጉ መሪው ኢትዮጵያ መድን ከድሬዳዋ ከተማ፣ መቻል ከወልዋሎ አዲግራት ዩኒቨርሲቲ ይጫወታሉ። በአንድ ወር ውስጥ ለሶስተኛ ጊዜ የሚጫወቱት ኢትዮጵያ መድንና ድሬዳዋ ከተማ ጨዋታቸው ትኩረትን ስበዋል። ኢትዮጵያ መድን ከድሬዳዋ ከተማ የካቲት ሁለት በኢትዮጵያ ጥሎ ማለፍ የካቲት ደግሞ በኢትዮጵያ ጥሎ ማለፍ ዋንጫ ውድድሮች ተገናኝቶ ነበር። ዛሬ ደግሞ በፕሪምየር ሊጉ የሁለተኛ ዙሪያ አስራዘጠነኛ ሳምንት ጨዋታ ላይ ይገናኛሉ። ሁለቱ ቡድኖች በዚህ ወር ባደረጉት የሁለት ጊዜ ግንኙነት ኢትዮጵያ መድን ከፍተኛውን የበላይነት ወስዷል። በሁለቱ ጨዋታዎች አራት ጎል ሲያስቆጥር የተቆጠረበት ግን አንድ ጎል ብቻ ነው። ሁለቱ ቡድኖች አንድ ወር ባልሞላ ጊዜ በተደጋጋሚ መገናኘታቸው አንዱ ሌላውን በደንብ እንዲያውቅ ያደርጋል ተብሎም ስለሚታሰብ ብዙዎች ዛሬ በምን ዓይነት አቀራረብ ሊመጡ ይችላሉ የሚለው ትኩረታቸውን ስቧል። መሪው ኢትዮጵያ መድን ባለፈው ሳምንት ሳይጠበቅ በወላይታ ዲቻ የአንድ ለባዶ ሽንፈት ያስተናገደ ሲሆን ድሬዳዋ ከተማ በአንጻሩ ማሸነፍ ባይችልም ሁለቱ ሙሉ ሶስት ነጥብ ማግኘት አልቻሉም። በሁለቱ ቡድኖች ዙሪያ ያሉት ፎካካሪ ቡድኖች ደግሞ ሙሉ ነጥብ ማግኘትን ችለዋል። ይህን ተከትሎም የዛሬን ጨዋታ ማሸነፍ ለሁለቱም ወሳኝ ነው። እናም መሪው ኢትዮጵያ መድን ለሶስተኛ ጊዜ በተጋጣሚው ላይ ድልን በመቀዳጨት መሪነቱን ያጠናክራል ወይስ ድሬዷ ከተማ ሁለት ጊዜ ሽንፈቱን በመቀልበስ ከወራጅ ቀጠናው ስጋት እፎ የሚልበት ውጤት ያስመዘግብ ይሆን የሚል በርካቶች ጨዋታውን በጉጉት እንዲጠብቁት አድርገዋል። ዛሬ በፕሪምየር ሊጉ ሌላ መርሃ ግብር መቻልና ወልዋሎ አዲግራት ዩኒቨርሲቲ የዕለቱን መክፈቻ ጨዋታ ቀን ዘጠኝ ሰዓት ላይ ያደርጋሉ። ሁለቱ ቡድኖች በተደጋጋሚ ነጥብ መጣላቸውን ተከትሎ የራቀዋቸው እየቀረቡ ያቀፏቸውና እያለፏቸው እንዲሁም በቅርብ የነበሩት እየራቀዋቸው ይገኛል። ይህን ተከትሎም ሁለቱም ዛሬ ጨዋታውን በአሸናፊነት ለመወጣት መዘጋጀታቸውን ለማወቅ ችለናል። ዘንድሮ የሊጉን ዋንጫ አይነሳል ተብሎ በብዙዎች ትልቅ ግምት የተሰጠው መቻል ከቅርብ ጊዜ ወዲህ እያሳየ ባለው አቋምና እያስመዘገበ ባለው ውጤት በግምታቸው ላይ ጥያቄ ያነሱ ጥቂቶች አይደሉም። ውሏሉ አዲግራትን በአሰልጣኝ ጸጋይ ኪዳነ ማርያም መመራት ከጀመረ ወዲህ ለውጥ ቢያሳይም ለውጥ ግን የሚፈለገውን ውጤት እያመጣ አይደለም። የሆነ ሆኖ ሁለቱም ቡድኖች ዛሬ ከጨዋታው ሶስት ነጥብን ይፈልጋሉ።